ሁሌ ሽንፈትን አይወዱ ታውቃላችሁ። እንደነዚህ አይነት ሌባዎች ሁል ጊዜ ሲያዙ ያልሆነ የሆነ ነገር ነው የሚቆጣጥሩ እንጂ እውነተኛ ማንነታቸው እንዲጋለጥባቸው አይፈልጉም። እውነት ደግሞ ሁል ጊዜም እውነት ናት። በሰው ሐቅ በሰው እንትን ማንም ሰው ሊኖር አይችልም። ካጠፋ ምንም ካለው እውነቱ ተናግሮ በዚች እንትን በዚች ቀናት ምንም እንትን ሳይል እውነትን ማዋጣት። አቤል እንግዲህ አጎቴ ነው ብሎ አላያቸው፣ አይታችሁታል። ምንም ምረራ የሚባል ነገር የለውም በሱ ስም እየነገደበት። አንደኛ ነገር እነዚህ እነ ሊያና አበበ ሊቀርቡት አጎትየውን አፈላልገው ሊቀርቡ የቻሉት አቤል ለመጉዳት ነበር። ይሄ ሰውዬም እሺ ብሎ ተስማምቶ የገዛ የእህቱን ልጅ እንዴት ምን አይነት ሕሊና ቢኖረው ነው ግን! ኦሬዲ ተስማምቶ አቤልን እንትን ለማለት ነው። እዛ ድርጅት ያልሆነ ነገር እንዲሰሩ የፈቅዱ አብሮ እየሰራ ያለ ታውት ለአቤል አያስብ ለህቱ ለህቱ ለህቱ አያስብም። በእሷ ስም እየነገዱ እነዚህ ሌባዎች አታሳዝነውም? እንደው በትንሽ እንደው የገዛ እህቱ በዚህ አክል ክፋት ግን ምንድን ነው? ሰው ከፍቶል። ጊዜው ምን ያለቅምነት በየንትኑ የምናያቸው ነገሮች በጣም የሚያስጠላ ነገር ነው። ያ ልጁ ኦሬዲ ሁለታቸው ተመካክሮ ነው የሚሰሩ ወረቀት የሚያስፈርመው። ዛሬ እንዴት እዛ ቦታ ላይ ሊጠፋ እንደቻለ ኦሬዲ በቅርብ ቀን እጁ ውስጥ ማስገባቱ አይቀርም። ያው ለጊዜው ይመጣባቸዋል። ተጠንቀቁ ወይ እንደዚህ ተብሎ ሊሆን ይችላል። እዛ አካባቢ የጠፋው ምንም ቢሆን እንግዲህ ያው መምጣቱ ስለማይቀር፣ በዛ ሰዓት እነ ልውልም ይዞ ፍርዱ ማግኘት ካለበት ይቀጣል ማለት ነው። ለጊዜው ግን አጎትየው ዛሬ ያጎትየውን ነገር ነው እነ ልዑል በደንብ እንትን እያሉት ያሉት፣ እንዲያወጣ እውነቱን እንትን እያወጣጡት ነው። ግን ሰውየው በደንብ ተደርጎ እንትን ተብሏል። ታውቃላችሁ ተመክሯል። እነዚህ ሰዎች በሱ ላይ ምን እንደወሰኑበት ያው ታውቃላችሁ። የሆነ ወንጀል ሲሰሩ ልክ ሲያዙ፣ ቤተሰብህን እንደዚህ ያደርጋለሁ፣ ልጅህን እንደዚህ ያደርጋለሁ እያሉ ስለሚያስፈራሯቸው አብዛኞቻቸው በራሳቸው ላይ ነው የሚወስኑት። እያወቁ ራሱ እንደማያውቁ ነው የሚናገሩት። ስለዚህ ይህ ሰውዬ እየራሱ በትንሹም ቢሆን ስለ ነሊያም ቢያወራ፣ ሙሉ በሙሉ ግን እያወራ አይደለም። ፈቃደኛ አይደለም። አጎት የተባለው ያው ታቋላችሁ ታውቋላችሁ። እንግዲህ እኔ ብዙ ጊዜ በተደጋጋሚ ይሄ ሰውዬ መታሰር አለበት ትልቅ ችግር ውስጥ ሳይከተው አቤልን ለማጥቃት ብሎ የገዛ እህቱንም እየተጠቀመባት ነው። ስለዚህ ሰውዬው መታሰር አለበት እያልኩኝ በተደጋጋሚ ብያችሁ ነበር። እንግዲህ ዛሬ እውነቱ ወቷል። በእያንዳንዱ ሰከንድ አዲስ ነገር ይመጣል ብያችኋለሁ። እነ ልውል መቼም እነሱ ይደክማሉ ይለፋሉ እንጂ በየጊዜው የማያመጡት የማንሰማው ጉድ የለም። እህትየዋን በጣም ተናዳ ሁሉም ነገር ይቅርብኝ፣ እሱ መታሰር ካለበት ይታሰራል፣ እኔ መፈረም ካለብኝ እፈርማለሁ። ወንድሜ ነው ብዬ እኮ ነው እዚህ ውስጥ የምንም የማያውቁት ምንም የማያውቁት ሰዎች ያለ ጥፋታቸውን ማለት የለባቸውም። ከማን ጋር እንደሚሰራ ከማን ጋር ተባብሮ ይህን ሁሉ ጊዜ ሲሸውደኝ ይህ ሁሉ ጊዜ ሲያታልለኝ የነበረው እንግዲህ ያ ልጁ እና ይሄ የገዛው ወንድሜ ነው ብለው በጣም እውነት እናት ሲያለቅስ በጣም ነው እኔ የሚያሳዝነኝ በንባ እያለቀሱ ማለት ነው አፌጣቸው ቁጭ ብለው ጠገባቸው የሆነ እንትን ብለው እፍረት የለለው ሰው ደግሞ ቀና ብሎ ደግሞ ይቅርበኝ እህት ይላል ምን አይነት ደፋር ቢሆን ነው ይህ ሁሉ ጊዜ እየተጫወተባቸው ቁጭ ብሎ አሁን ይቅርበኝ እህቴ ይቅር በለኝ አቤል ይቅር በለኝ እንትን እንደዚ ሰውየው አሁን ልክ እንዳይታሰር የሰው አንጀት የሰው እንትን ለመብላት ነው አሁን እንጂ እንደ እውነት የይቅርታ ልብ ኑሮት ነው የሚያስብ የሆነ እንትን ቢኖረውስ ይህ ሁሉ ሰው መጉዳት አልነበረበት እንደው ይቅርታ የይቅርታ ልብ ቢኖረው ማለት ነው። ግን የላቸውም፣ እንደነዚህ አይነት ካድሬዎች የላቸውም። ገንዘብ ብቻ ነው የሚያሳድዱት። ሰውየው ራሱ በገንዘብ ጭንቅላቱ ድፍን አድርገውታል እነልያ። አንድ ጊዜ ደግሞ ወንጀል ውስጥ ከገባሽ ልውጣ ብት ራሱ በጣም እንትን ነው የሚሆንሽ። በቃ እንደ ሱስ ነው የሚሆንባቸው መሰለኝ እንጂ አሁን እነዚህ ሰዎች እውነት እየታወቀባቸው እየተደረሰባቸው ጭራሽ ሌላ ሰው እያደራጁ ምንም አያውቁ ምስኪኖች ከጎዳና ከንትን እያመጡ ህይወታቸውን እያበላሹ ነው ያሉት። እና ለእንደነዚህ አይነት ሰው እኔ በፍጹም ያሳዘንኝ የአቤል እናትና አቤል ናቸው እንጂ ሌላው ከዛ ከጀርባ ያለው እንዳለ ቢታሰርም ደስ ይለኛል። እያወቁ ነው እንትን ይህን ሁሉ ስራ እየሰሩ ያሉት። አውቆ ከገባበት መታሰር አለበት። በሰው ላይ በሰው እንትን ይቀልዳሉ። የስራችሁ ይስጣችሁ፣ የእውነት የስራችሁ ይስጣችሁ። እና ሲጀምር ትክክለኛው ውሳኔ የወሰነው ብዬ ነው ማስበው አቤል የሚሆን እናቱም እናቱ ከጀርባ ሆኖ ሌላ ችግር ውስጥ የባሰ የባሰ እንትን ከሚያስገባቸው ይሄ ሰውዬ አይጠቅማቸውም። ሲጀመር የሆነ ነገር አድርገውት ነው እንጂ እህቱን አሳልፎ የሚሸጥ ሰው እንዴት ነው ሰውዬው? በምን ምን አስነክተውት ቢሆን ነው? እኔ ግራ ነው የሚያጋባ። አንዳንድ ጊዜ ሰዎችን ዝም ብላችሁ ስታያቸው የምታያቸው ሰዎች በየቀኑ የሚመጡት ሰዎች የሚያወሩት ሌላ እንትን የሚሉት ሌላ፣ በቃ ተጨባጭ ነገር የሌላቸው ሰዎች እንደው ለአቤል እኳን እንትን ባይል እንደ ሰው እንደ እንደ ሰብአዊነት እንደው ትንሽ እንደ ሰው ቢሰማው። አቤል የፈለገው ቢጣሉ የፈለገው ቤተሰብ ጋር ስትሆኑ ግድ ነው መጣላት፣ አለ መታረቅ፣ አለ በመሀል የሆነ እንትን አይጠፋም። ስለዚህ እነሱ ችግር ስላለባቸው ችግራቸውን መፍታት ሲችሉ በሱ ልክ ተነሳስቶ እሱን ለማሳዘ እሱን ችግር ውስጥ ለመክተት ብሎ ራሱ የማይወጣው ችግር ውስጥ ገባ። አያችሁ፣ አተርፍ በይ ምንድን ነው የሚባለው? እንግዲህ ይሄ ነው። ሰውየው አተርፋለሁ ብሎ የባሰ ችግር ውስጥ ከነጭራሹ ሁሉንም ነገር ሊያጣ ነው። ስግብግብ ነገር ነው። በሰው እንትን ላይ እየቀለዱ ቁጭ ብለው የሰው ላብ የሰው እንትን የሚበሉ ሰዎች እንደውም መቼም አይለፍላችሁ፣ መቼም ቢሆን ማለት ነው እድሜ ልካችሁ የሰው ተመልካች አያደርጋችሁ። በተለይ ሰዎችን የማያውቁ ንጹሐኖችን እያመጣችሁ ወንጀል ውስጥ እያስገባችሁ፣ አረ በስማ እስካሁን ስንት ሰው አይቻለሁ። የአሁኖቹ ደግሞ አይነ በላ ናቸው። በቃ በየጊዜው የሚመጡት ሰዎች እያያችሁ እንኳን ማስረጃ እንኳን እያያዙ እንሉል የሆነ ማስረጃ ሳይዙ በፍጹም እዛ ሰው ሂደው አያፋጥጡም። መጀመሪያ በየጊዜው የሚያደርጋትን ማስረጃ ሰብስበው ነው እንትን የሚሉት። እነሱ ግን አያምኑም። የፈለገው እያሳያችኋቸው ራሱ ሸምድደው በቃ ምንም እንደማያውቅ ነው የሚሆኑት። ይክዳሉ። ፊት ለፊት ቁጭ ብላ ይክዱሻል። ሰዎቹ እንደፈለጉ እየዞሩ እየፈነጠዙ ሊያናበበ በሰሩት እንትን ምስኪን የማያውቅ ሰው ደግሞ በየጊዜው አራት ሰዓት ደ- የስራውን ነው እባክሽ ደግ አርገውታል። ማን እንትን በግዴታ አይደለም እራሱ ሲስገበገብ የገባበት ችግር ነው እንጂ ቢሰራ እራሱ ከአብረው ያሉት ከአቤልም በቃ የተሰጣቸውን አቤል እናት እንደሚያወሩት ብዙም እውቀት የለኝም፣ ብዙም አላነብም። እነሱ መጥተው ሲያነቡልኝ እነሱ ፈርሚ ሲሉኝ እነሱ የሆነ የሚታይ ነገር አለ ሲሉኝ እንጂ ይህን ያክል እንትንም የለኝም። ይህ ሁሉ ነገር የሚያደርገው ወንድሜ ነው። ልጄና ወንድሜ ባልሆነ ነገር ተጣልተዋል፣ ሁለታቸው አይነጋገሩም። በዚህ መሀል ደግሞ እኔ እየተጎዳው ነው። ይህ በእኔ ችግር ደግሞ ልጄ መጎዳት የለበትም። ያለበት ችግር የራሱ ይበቀዋል። እሱን ነገ ዛሬ ነፃ ወጣ እያልኩ እንትን ስል ጭራሽ ሌላ ችግር ይዘውበት መጡ ብላ እናቱ የምትጨነቀው ለልጇ አቤል ነው። አቤልን ከዚህ ሁሉ ነገር እንደው የዚህ ራይልን እንትን እራሱ እንዲያቆም ነው የሚፈልጉት እናቱ ከዛ በቃ የራሱ ህይወት እንዲመሰርት የራሱ ምንም ነገር ከሰው እንትን ብሎ በራሱ ስራ እንዲሰራ ነው የሚፈልገው ነው ያሉት እናቱ ማለት ነው። አቤል እና ልዑል ደግሞ ቃል ገብተዋል። በተለይ የራይልን ገዳይ ካላዙ ስራቸውንም ምንም ማቆም እንደማይችሉ ራሳቸው ቃል ገብተዋል። በተደጋጋሚ የማይሆን ነገር ነው። እናት ግን ያው እናት ናት ሁልጊዜም የልጇን ስቃይ የልጇን እንትን አትፈልግም እንደ ማንኛውም እናት ትንሽ የዚህ ደግሞ ጫን ያለው ደግሞ የአጎትየው መጨመር በትንሽ ጥቅቅን ብር የገዛ እህቱን የገዛ ወንድሙን የእህቱን ልጅ መሸጡ ያናድዳል ደግሞ ይሄ ደግሞ ብዙ ጊዜ በተደጋጋሚ አይታችሁ ከሆነ እንደዚህ አይነት ነገሮች በተለያየ እንትኖች አሉ በጣም ብዙ ቦታዎች እንደዚህ ገንዘብ የማታርጉት የማትፈልጉት ነገር እንድትሰሩ ይገፋፋችኋል። ወዳልሆነ ቦታ ይሸይግድን ይላችኋል፣ ይከታችኋል። እና በዚህ ስራ ደግሞ የመጀመሪያ እንትን አይደለም። ከዚህ በፊትም እንደዚህ አይነት ነገሮች ተፈጥረው ያ ሁሉ ነገር አሳልፎ ለማንኛውም ልዑላችን እንግዲህ እውነቱን እያወጣ እንግዲህ ሁላቸውንም እያፋጠጣቸው ነው ያሉ። እውነት ሁልጊዜም እውነት ናት። የአቤል እናትም አቤልም ነፃ መውጣት ስላለባቸው ዛሬ የመጨረሻ ይመስለኛል። እኔ ካሁን በኋላ ድጋሚ ይሄ ልጅ በተለይ ይሄ ልጅ ይሄ ወረቀት እያመጣ የሚያስፈርማቸው የእሱ ጉዳይ ደግሞ በቅርብ ቀን ለማየት ያበቃቸዋል። ያው እነ ሊያ እየደረሱበት ነው ምናምን ብለው ወይ፣ የሆነ ነገር ብለውት ይሆን? አስፈራርተውት ይሆን? ልጁ እንግዲህ እዛ አካባቢ ነበር ቤቱ። ዛሬ ደግሞ የለም እንዳጋጣሚ። ሲፈለግ ማለት ነው መገኘቱ አይቀርም። የትም ሊያመልጥ አይችልም። ላታመልጭኝ፣ አታሯሩጭኝ ነው ልውልን ለማድከም ነው እንጂ የት አባቱ ይገባል ብላችሁ ነው። ለማንኛውም መያዛችሁ አይቀርም፣ ግን ለዛሬው ግን ዋነኛው ሌባ አጎትየው ስለሆነ ከነሊያ ጋር ተባብሮ ይህ ሁሉ ችግር ያመጣባቸው ዋናው እሱ ስለሆነ የአቤል እናትም ትንሽ እረፍት ታገኛለች ብሎ ነው። ልዑል ዛሬ ትልቅ ውሳኔ ልዑል ብቻ ሳይሆን አቤልም ውሳኔውን እዚሁ ሁሉ ድረስ ይህ ሁሉ ቀናት በጣም እየተ በትዕግስት ሲጠብቅ ሰውየው እውነትን ያጋልጣል። ካሉበት እነሱ ኦሬዲ ስለሚያወራ ያጋልጡ ያስዛቸዋል ምናምን ብሎ ሲጠባበቅ ነበር። እሱ ግን አሁንም ትብብሩን ከእነሱ ጋር አድርጎ ጭራሽ ሌላ ችግር ባቤለይ እንትል ከማለቱ ከመቅደሙ በፊት ሳይቀድመኝ እንግደም በሚለው ነው። እናቱም ኦሬዲ ለልውል በጣም አልቅሰው ነው የተናገሩት የአቤል እናት ማለት ነው። ምንም ወንድሜም ቢሆን ምንም እንትኔ ቢሆን ግን መጥፎ ነገር እያየሁኝ ልጄን አሳልፌ መስጠት አልችልም። መቀጣት ያለበት ሰው ይቀጣ። እኔ ምንም አላውቅም። እንግዲህ እስካሁን ድረስ በጣም ብዙ ረጅም ጊዜ ሆኖናል በዚህ ድርጅት መስራት ከጀመር ግን ለመጀመሪያ ጊዜ ወንድሜ እንደዚህ አይነት ነገር ውስጥ ይከተኛል ብዬ በፍጹም አስቤው አላውቅም። እኔ አምኜው ሁሉ ነገር ትቼለት ነበረ። ግን እሱ በገንዘብ ሸጠኝ እያሉ እንግዲህ የአቤል እናትም እያለቀሱ በእንባቸው እንግዲህ ይህም ሁሉ ነገር ተናግረዋል ማለት ነው። ለማንኛውም እውነት ተደብቃት ቀርም ያም ልጅ እንግዲህ በቅርብ ቀን ይዘውት እንግዲህ እንደሚታሰር ልውል ቃል ገብቶላታል፣ ለአቤል እናት ማለት ነው። ዋነኛው ያጭበረበረኝ እንግዲህ ወረቀት እያመጣ እያስፈረመኝ ልጅ ነው። እሱ መያዝ አለበት። የኔ ጥላቴ ሁለቱ ናቸው፣ የገዛ ወንድሜና ልጁ። ያ ልጁና የአቤል አጎት ሁለታቸው አንድ ላይ በደንብ እየተመሳጠሩ ነው። ይሄ ሁሉ ችግር ያመጡት ልጁ ራሱ እያስመሰለ ከአቤል ከልዑል ጋር ሲቀርብ ሌላ ሰው ይሆናል። ከጀርባ ደግሞ የሚያወሩት ደግሞ ሌላ ሰው። በየሰከንዱ ነው የሚቃየሩት። እኔ ማንን እንደምታምኑ አላውቅም። ለማንኛውም እኔ ምንም ማለት አልችልም። ደስ ብሎኛል። አቤልንም እናቱም ነፃ ስለወጡ ማለት ነው። ኦሬዲ መጣራት ያለበት ነገርም አለ ብሏል ልውል እሱም እንግዲህ በቅርብ ቀን እናሳውቃችኋለን ብሏል። ለማንኛውም የዛሬው እንግዲህ ይህን ይመስላል። እንግዲህ ደስ እንደሚላችሁ አልጠራጠርም። ልውልም ሆነ አቤልም እንግዲህ በምንም ተጣጥረው እንግዲህ ይሄን ሰውዬ ለማሳሰር ብዙ ማስረጃዎች ለፍተው ደክመው እንግዲህ እዚህ ደርሰዋል። በቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። ለማንኛውም ሰላማችሁ ብዙ ትርፍ ይበልኝ እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በተረፈ ለምታበረታቱን ዩቲብ ወንድሞቹ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ